ከዚህ በመቀጠል ደግሞ የኢትዮጵያ ብሔራዊ ባንክ አንድ ጥብቅ የሆነን መረጃ ይፋ አድርጓል። በጥሬ ገንዘብ መገበያየት ግዴታ በሚሆኑባቸው አጋጣሚዎች ሁሉ ከፍተኛ ጥንቃቄ ማድረግ እንደሚገባችሁ ይፋ አድርጓል። በተለይ ይህ መረጃ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ በተለያዩ ሶሻል ሚዲያዎች ላይ ሽርሽር አድርጉት። አሰላሙ ዓሌይኩም ወራህመቱላሂ ወበረካትሁ ሰላም ጤና ይስጥልን። ክብራትና ክብራና አርማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ መስከረም 17 2018 ዕለታዊና ወቅታዊ የምንዛሬ የዋጋ ዋጋ ዝርዝርና የዋጋ ተመንን በተመለከተ የ16 ሀገራትን በሐዋላ እንዲሁም ከባንኮች መካከል የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 151 ብር ማስገባቱን ይፋ አድርጓል። ይህንን መረጃ እንግዲህ ከስድስት ሀገራት ጭማሪ ጋር ይዤላችሁ ቀርቤአለሁ። እንዲሁም የኢትዮጵያ ብሔራዊ ባንክ አንድ ጥብቅ የሆነን መረጃ ይፋ አድርጓል። ይህም በጥሬ ገንዘብ ግብይት ማድረግ ግዴታ ከሆነ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ መረጃ አለ። በዚህ ቪዲዮ ወደ እናንተ የምናደርስና የምናስደምጥ ይሆናል። ሁላችሁም ቪዲዮን ላይክ በማድረግ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የኢትዮጵያ ብሔራዊ ባንክ ከበዓላት ጋር ተያይዞ የሚኖረውን ከወትሮ የበዛ ግብይት አጭበርባሪዎች እንደ መልካም አጋጣሚ በመጠቀም ሀሰተኛ የብር ኖቶችና የውጭ አገር ገንዘቦችን ለማዘዋወር ይሞክራሉ ይላል በመሆኑም ህብረተሰቡ በባንኮች የዲጂታል ክፍያ አማራጮች ሞባይል ባንኪንግ ወይንም ሲቢኢ ብርና ፖስ እንዲሁን በመጠቀም ራሱን በሐሰተኛ የገንዘብ ኖት ከመጭበርበር እንዲከላከል ይፋ ማድረጉ ነው የተገለጸው። ሆኖም በጥሬ ገንዘብ መገበያየት ግዴታ በሚሆንባቸው አጋጣሚዎች ሁሉ ከፍተኛ ጥንቃቄ ማድረግ ተገቢ መሆኑን እያሳወቀ ከዚህ መልእክት ጋር የተያያዘው እንግዲህ ከብሔራዊ ባንክ የተገኘ ትክክለኛ የብር ኖቶችን የደህንነት መጠበቂያ ምልክቶችና ምስሎች የሚያሳይ መረጃ ነው። እናንተ ምስሎቹን በትኩረት ተመልከቱ። እኛም እንግዲህ ወደ መረጃው እናምራ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን በማስቀደም ወደ እናንተ የምናደርስና የምናስደምጥ ይሆናል። በዚህም በዛሬው ዕለት አንድ የአሜሪካ ዶላር 167 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 16730 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቧል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 234 ብር ከ75 ሳንቲም ሲመነዘር 100 የጆርዳን ዲናር 23475 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው በዛሬው ዕለት አንድ የሳውዲ ሪያል 44 ብር ከ35 ሳንቲም ሲመነዘር 100 የሳውዲ ሪያል 4435 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 120 ብር ከ15 ሳንቲም ሲመነዘር 100 የካናዳ ዶላር 12015 ሳንቲም ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው።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 100 የኩዌት ዲናር 54540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 210 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 21 ሺህ ከ30 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮ 195 ብር ከ90 ሳንቲም ሲመነዘር 119,590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው እለት 1 ፓውንድ ስተርሊ 224 ብር ከ68 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22468 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬ ሁለትም አንድ የባህሬን ዲናር 443 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 44380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 108 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10860 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 435 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 43590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ15 ሳንቲም ሲመነዘር 100 የቻይና ዩዋን 2315 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽክል ነው። በዛሬው ዕለት አንድ የእስራኤል ሽክል 49 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽክል 4930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢትዮጵያ ንግድ ባንክ እንግዲህ እስከ መስከረም 17 2018 በኢትዮ ዳይሬክት ካሽጎ፣ እንዲሁም ፋስት ፔ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊ በኩል ገንዘብ ሲላክለው የዕለታዊ ምንዛሪ ዋጋ ተመን የመሸጫ ተመኑ ላይ 10 ብር ተጨማሪ ጉርሻ በማድረግ አንድ የአሜሪካ ዶላርን በ151 ብር ከ52 ሳንቲም እንደሚመነዝር ይፋ አድርጓል። እንግዲህ ዛሬ ማለትም መስከረም 17 የማለቂያ ጊዜ ነው ማለት ነው። በዚህ ሰዓት መላክና መጠቀም የምትችሉ ይሆናል። ከዚሁ ጋር ተያይዞ እንግዲህ ፓውንድ ስተርሊን የኢትዮጵያ ንግድ ባንክ 182 ብር ከ79 ሳንቲም ገዝቶ 186 ብር ከ45 ሳንቲም እየሸጠ ይገኛል። የሮን 161 ብር ከ66 ሳንቲም ገዝቶ 164 ብር ከ90 ሳንቲም እየሸጠ ይገኛል። የሳውድ ሪያልን 36 ብር ከ97 ሳንቲም ገዝቶ 37 ብር ከ71 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትን 37 ብር ከ78 ሳንቲም ገዝቶ 38 ብር ከ54 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 445 ብር ከ35 ሳንቲም ገዝቶ 454 ብር ከ25 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 169 ብር ከ33 ሳንቲም ገዝቶ 172 ብር ከሰብ አንድ ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ እለታዊ ምንዛሬ ዋጋ ተመኑ በትላንትናው እለት የነበረው ይህ ይመስላል ማለት ነው። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ላይክ ሸርሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።